ቴናና ዳኒ እንደ ጭስ ተቃጠሉ፣ ሲጨሱም ተሰማኝ፣ ታየኝ። እንደዚህ ነበር ማድረግ የፈለግኩት። እቅዴና ዓላማ የተሳክቶልኛል። እኔ ለማናደድ እንጂ ለእውነት የምር እንኳን እንድንቀጥል ፈልጌ አይደለም። በዚህ ሁኔታ ልንቀጥል አይገባም። እኔም ቢሆን ዳኒ ይወደኛል፣ ነገር ግን አሁን እያደረገ ያለው ነገር ልክ ስላልሆነ ትምህርት እንዲማርበት ብዬ ነው። ለነገሩ እንኳን እነዚህ ሁለቱ ምንም የማይማሩ። ድንጋይ ነገሮች ናቸው። ግን እስኪ ቢማሩ ድንገት በዚህ መልኩ ቢያንስ እናስተምራቸው። አንተ ሚስትህን በእርግጥ እንኳን የምትረባ አትመስልም። እኔም ልፊድ ከሚቢለኝ ነው እንጂ ዳኒ መቼም ማይቀየር ነው፣ እያለች እንግዲህ። ኤደን በጣም ተናዳለች በዳኒ ለዛም ያው ለማናደድ ብላ ከካሊብ ጋር ቀጥላለች ማለት ነው ካሊብ በእርግጥ በአሁኑ ደስተኛ አይደለም ማለት እሺ ብሎ ያው እሷን እንደው እንኳን እኮ ኦኬ ይሻላላት የሚገርመው ከዚህ በፊት ካሊቤን አይነት ጥያቄ ጠይቋት ነበረ ኤደንን እኔና አንቺ ሁነን እነዚህን ልጆች እናናዳቸው በቃ የውሸት ፍቅረኛ ሞች እንምሰል ብሏት እያለ ለሶስት ቀን ምናምን ላስብበት ብላ ካሰበችበት በኋላ እሽ ስትለው የተወሰነ ጊዜ አስመስለው ነበረ ማለት ነው አሁን ደግሞ የሄዱ የተራሁና ኤዱ እሱን ለምነዋለች እሱም እስኪ ላስብበት እንዳለ ገና ስወሳይ ጨርስ ያው አባባ ምሽት እራት ጋብዘው በዚህ መልክ እንግዲህ ሁለቱ ማለትም ካሊብና ኤደን ሲደንሱ ምን ሲሉ ነበረ? በዛ ሰዓት ታዲያ ትውቴ መሰክራ ያለችው ብዙ ነገር እንዳለ ሆኖ ማለት ነው። ነገር ግን አባባ አልተቀየማትም። እሷ በጣም ነበረ የተገረመች ማለት እንዴት እንደዚህ ያደርጋለ ብላ አፍራ ሁላ ጭምር ነበረ። እና አሁን ምን ተፈጠረ? ቴና ታገተች። ከገዳ በኋላ ምን ገጠማት? ቲና ምን ሆነች? ምን ላይስ ደረሰች? አጋጅ ገደላት? ለቅቃት ምን አርጓት ይሆን የሚለው ነገር መቼም ተመልካቾች የሁላችሁንም ጥያቄ ፈጥሮባችሁ ይሆናል ማለት ነው። እንግዲህ ቲና ምን ሆና ሊሆን ይችላል? ቲና በነገራችን ላይ መጥፎ ሰው እኮ ምንም ቢገጥመ ሁላ አያሳዝንም። እንደው ቲና በመታገቷ የደበረው ካለው ኮሜንት ላይ አስቀምጡልኝ። ሁሌ አሸናፊ ሆኖ ሊኖር አይችልም አንድ ሰው ሁሌ እሱ ብቻ ማንንም ቀጪ ሆኖ ሊኖር አይችልም። አሁን ቴና እያደረገች ያለችው እሷ አባባን አሳገተች። እሷ እንደፈለገች ከካሊብ ጋር ከዳኔ ጋር እንግዲህ ካሊብ ባሏ ሆኖ ከዳኔ ጋር ዘሞተች ምናለች፣ ብዙ ነገር ብዙ ነገር የማይደረግ ጸያፍ ነገሮችን አደረገች። ስለዚህ አሁን ላይ ታዲያ ካሊብ ከኤደን ጋር አላደረገም እንጂ ቢያደርግ ማለት መጥፎ ነገር አላደረግም። እ ቢያደርግ እንግዲህ ምኝታ ክላስ ገቡ። ስለዚህ ሚስቴን፣ ይሄ ባለጌ ሚስቴን እያባለጋት ነው ማለት ነው። ሲጀመር እኮ እሱ ያስተሸፈታት ይላል ማለት ነው። ዳኒ ግን አሁን ዳኒ ቢሆን ከቲና ጋር አይሆኑ ሲሆን ነበረ። የማይደረግ ነገር ሲያደርግ ነበረ እንደ ኤደን። እንዴ ኤዱን ቁጭ አድርጓት እኮ። በእርግጥ ለእሷ ብዬ ነው ለገንዘብ ብዬ ነው ብለዋል ፍቅር አታሉት እንዳልሆነ ነው። እችኛዋ መሰሪ ግን ፍቅር አታሏት ዳኒን ወደድኩ፣ ሞትኩልህ፣ ሄድኩልህ አሁን እኮ እዚህ ቤት ጥሩ ገንዘብ ይዘን ብንወጣ ተጋብተን እንኖራለን እያለች ዳኒን ስታሽበለብል ነበረ። ስለዚህ ካልብ ኤደንጋ ቢታይ ምንድን ነው ማለት እነሱ አይደሉም እንዴ ቀድሞ የጀመሩት እና እንግዲህ እነሱ ቀድመው ለጀመሩት ብልግና ማለት ነው አሁን ላይ ለምን ለምን እያሉ ይገኛሉ። እና ኤደን እንግዲህ ማናደዱን ቀጥለዋለች። የሚጨስ ነገር አይሸትህም ወይ እኔ ማዳኒና ቲና ሲንጨረጨሩ ሲቃጠሉ ጭሱ ሸተተኝ እያለች እሷም እንግዲህ ስትዘባበትባቸው ነበረ። አሁን ላይ ማን በማን ነው የሚዘባበተው? ማን ነው ማን ላይ ማለት በጣም የሚገርም ነገር ነው። ምክንያቱ ደግሞ የሚገርምበት ምክንያት እግር ተራ ይረግጣል ነው አሁን ቲና እያደረገችው ያለችው ነገር በሙሉ በሙሉ ማለት ነው። ይሄ መናደዱ መቃጠሉ ትናንትና ካሊብ ጋር የነበረ ነው። ካሊብ ትናንትና በአይኑ ነው ያያት፣ የአክስቱ ናት ተብላ እንደ ማለት ቀሚስ ለብሶ ምን ብሎ ራሱን ሴትን አስመስሎ እያያት ነበረ። እሷ ከዳኒ ጋር ስትዘሙት ስትመጥፎ ነገር ስታደርግ ባለጌ ነገር ሲያደርጉ አይቷል፣ በአይኑ ማለት ነው። እንግዲህ ካሊብ ከዛ በኋላ ነው ከልቡ ያወጣት። ከዛ በፊት ማ እኮ አባቱን እንደዛ ስታሰቃይ አባቱን ብዙ ነገር እንኳን ስታደርግ ችሏት ነበር አይደል? እንደ ዝም ነበር እኮ ያላት። ምክንያቱ ደግሞ ስለማያቅ ትንሽ ጥርጣሬ ነገር ቢሰማም ጭምጭምታ ቢሆንም በአይኑ ስላላየ ሰምናወርቅ ነው ስላላየ ብዙም እንትን አላለም ነበር። በአይኑ ካየ በኋላ ግን ከልቡ ያወጣት። እና እኔ ግራ የገባኝ የአሁን የዳኔና የቴና መናደድ አስፈላጊ አይደለም። ጨጓራችሁን አታቃጥሉ። ምንም ያናደድ ነገር አልተፈጠረም። ምክንያቱም ትናንትና እናንተ ያደረጋችሁት ነው ዛሬ አይደለም እንጂ እንደ እውነት አይደለም እንጂ፣ እውነት ሆኖ እኮ ሁለታቸው ቢፋቀሩ ካሌብና ኤደን በጣም ነው ማች የሚያደርጉት። ባይዘው ወይ ግን እዚህ ጋር ትሁት ካሌብን እያፈቀረች ደግሞ እየበገነች ነው። አሁን እዚህ ጋር ሁለቱ ያደረጉት ስምምነት ምንም እንኳ እሱ ባይስማማም ዞሮ ዞሮ ያው እሺ ብሏል። እንግዲህ አንድ ሰው ዝም ካለ እንደ እሺ ይቆጠራል። ስለዚህ ና እንደን ስትለው እሺ ብሎ መደነሱ፣ ምኝታ ክላስ አብረው መግባቱ፣ አብረን በመሆናችን ሁሉም ሰው እየተናደደ ነው በመባባላቸው፣ በዛ ሰዓት ታዲያ እንዴ አብረን በመሆናችን ነው በማስመሰላችን ነው የተናደዱት ሲል ጊዜ እሱ አይ አብረን በመሆናችን ነው ብላለች። ጠጋ ጠጋዋ ከባድ ነው። ሄዱ። አሁን ላይ የምር የፈለገችው ትመስላለች። ቆይ የምር ፈልገው አንድ ላይ ቢሆኑ ምንድነው ችግሩ? እንደውም በጣም ነው ማች የሚያደርጉት። እቺ ቴናማ ቆረቆንዳ በፍጹም ነው ለካሌብ የማትመጥ ነው ሁላ ማለት ነው። ለካሌብ የምትመጥ ነው ማለት ኤዱ ወይም ትሁቴ ናቸው። እና አሁን ላይ እንግዲህ ትሁት በጣም ነው የተናደደችው በጣም ነው ያዘነችው ምክንያቱም እንደው በሄድኩኝ ኑሮ ምነው ባላስቆሙኝ ኑሮ ምነው ሄቼ በሆነ ኑሮ ምነው ቤተሰቦች ጋ ብሄድ አይኔ ጉዳዬ የምወደው የማፈቅረው ካሌብን ደግሞ የምወዳት የማከብራት ኤደን ጭራሹንም ሌላ ሰው ቢቀማኝ ሌላ ሰው ቢያገባ አይጸጽተኝም ነበር እንዴት እንዴት ኤደን ይህንን ታደርጋለች ነግሬያት የለ እንዴት ላለች በእርግጥ አዎ ለኤደን እኮ ካሌብን እንደምታፈቅረው ተናግራለች ስለዛም ደግሞ ኤደን ስራዋን ሰርታ ነበረ። ኤደን ያደረገችው ምን ነበር? በዛ ሰዓት ሂዳ ካሊብን አናግራላት ነበር። ካሊብ ሚስት ያስፈልጋል እንደ ትሁት አይነት ብላ ዳይሬክት ስሟን ሁላ ጠርታ በደንብ አድርጋ አናግራላት ነበር። ትሁት ግን ምንድን ነው ያረገችው? በራሷ ጊዜ ያበላሸችው ገና ለገና ካሊብ ስለ ኤደን መልካምነት ስላወራ ብቻ። በእርግጥ እሱም እዛ ጋር ጥፍቷል። ምክንያቱም ኤደን እኮ ጥሩ ልጅ ናት። ኤደን ጎበዝ ናት። ኤደን የተማረች ናት። ኤደን የተማረች ናት፣ ፍቅር አሰጣጥም ትችላለች። በተለይ የተማረች ናት ሲል ብግና አለች ማለት ነው ትሁት። እና ፍቅር መስጠት ፍቅር እንዴት እንደሚሰጥ ታቃለች ምናም ብሎ ሲያሞጋገሳት፣ ስለዚህ ይሄ ልጅ ያሞጋገሳት አፍቅሯት ነው ማለት ነው ብላ ደግሞ የምትወዱት ሰው እሱ የሚወደው ነገር እንዲሆነለት ነው የምትመኙት። የትሁት ፍቅር ከልብ ነው። ስለዚህ ምንድን ነው ያለችው? የሚወደውና የሚያፈቅረውን አይጣ ትሁት ኤደንን ያፈቅራታል፣ ይወዳታል፣ እንደተመለከትኩት ከሆነ ስለዚህ በቃ ከኤደን ጋር ይኑር እኔ ብጎዳ ይሻለኛል። ምክንያቱም ለምናት ነግሪውም ስትላት ኤደን እራሱ ለካሊብን እንደምታፈቅረው ነገሪ ስትላት፣ ኧረ ምነካሽ ነስበች ነው ከመወዳቸው ሰዎች ጋር እንዳታቆራረጭኝ ባይሆን በልቤ ሳፍረው ሳፈቅረው እኖራለሁ ብላ ነበረ ቀድማ። ስለዚህ አሁን ላይ በልቧ ስታፈቅረው መኖርን ነው ያሰበችው። ግን ዝም ብሎ በልብ ማፍቀር ብቻ አግባብ ነው ወይ ነው ማለት ካላወቀላት? አሁን ላይ እኮ ኤደን እንዲያገባ ይችላል። ከዛ እሷ ለዘላለም የምታፈቅረው ሰው ሌላ ሰው አግብቶ፣ እኔ በዚህ ጉዳይ ላይ ብዙ ሰው ምን ይላል መሰላችሁ? ከልብ የምታፈቅሩት ሰው የተሻለ ኑሮ ይኑር፣ እሱ የተሻለ ኑሮ ሲኖር እሱ ሲደሰት ደሰታለሁ። ኧረ እሱ ሲከፋ ከፋ ያለው። ኧረ ሌላ አግብቷል እንዴ! ፍቅር ምንድን ነው? ጋይስ ሲሪየስሊ፣ ፍቅር እኮ ማለት ራስን ለምትወዱ ሰው አሳልፋችሁ መስጠት፣ ለዛ ሰው ስትሉ መኖር፣ ያንን ሰው በቃ ስታዩ ደስታችሁ ምናምን ነው ስለዚህ ያ ሁላ ስሜት ያለው ፍቅር የሚባለው ጥልቁ ነገር፣ ያ እኔ አዳሜ የኔ አዳም የኔ ውድ ያልኩት ሰው፣ እኔ በልቤ ያነገስኩት ያፈቀርኩት ሰው ሌላ ሰው ካገባ እኔ ይቅርታ አድርጉልኝ እንጂ አያስማማኝም። ዘላለሜን ሳፈቅረው ኖራለሁ፣ ሳፈቅራት ኖራለሁ የሚሉት ነገር እኔ አያገባኝም። እና አሁን ላይ ትሁት ያጠፋችሁ ምንድን ነው? ከልቧ ትወደዋለች፣ ከልቧ ታፈቅረዋለች። ስለዚህ ይህንን እንደው መንገር ባትችል በተለያየ ነገር ለመግለጽ መሞከር ትችል ነበረ። ጭራሽ ከእሷ እንዲርቅ ከእኔ ከኔ የምትፈልጋለህ፣ እኔ እኮ በገንዘብ ነው የምታሰራኝ፣ ሱቅ ደግሞ የት የሄድሽ ነው አይመለከትክም። እንቲ አይቶት ፍቅር እንደዚህም አይደለም። እና በሆነ ሪያክት በሆነ ነገር ሁላ ሊገለጽ ገለጽ ይችላል። ያንን ሰው ስታዩት ደስታ፣ ፈገግታ፣ ምናምን ብቻ ምን ያቀጣቀጣችሁ ሴት ልጅ ልባም ናት። ብልህነቷን ብልህ ናት፣ ደግሞ ትሁት፣ ብልጠቷን ተጠቅማ ካሊብን የራሷ ማድረግ ትችል ነበረ። ነገር ግን አሁን ላይ ኤዱ ምን አለች? አይ ትሁትዬ፣ እኔማ አዎ የወደድሽው መስሎኝ። ቆይ ኤደን፣ እኔ ካሊብን ደሞ ወደ ነግረሽ ነበረ አይደለ ስትላት፣ አዎ ነግረሽ ነበረ። በእርግጥ ግን ምን ዋጋ አለው? እኔ ካሊብን ነው ስል አንቺን ሌላ ወደሽ አደከምሽኝ እንጂ የለፋሁት ልፋት እኮ ታዩ። እስኪ ብቻ ታዩ አለች። አንድ ቀጠሮ ነው የቀጠረችው። ከዛ መጣሽ አይጠጡ ከዛ ነገረችው ምንድነው፣ ዳይሬክትሊ እንኳን ትውት ታፈቅራለች አይደለም ሚስት ማግባት አለብህ እንደ ትውት አይነት ምንም እኮ አይደለም። እንደ አለች አይደለም እንደ ትውት ለዚህ ቤት ያልሆነችው ነገር የለም። እንደውም አንዳንዴ መጠጥ የልብን እንድታወሩ ያደርጋል መሰለኝ። እንደዛ እኮ ነው የልቧን የተናገረችው። እኔ ለዚህ ቤት አለች፣ ደሜን ስጋዬን አይደለም ነብሴን ሰጥቼ ዳኔ እንኳን ማድረግ የማይችለውን ነገር አድርጌ አባባን አስመልጬ እኔ ለዚህ ቤት ያለንኩት ነገር የለኝ፣ ብላለች። ለዚህም ሽልማት ይገባታል። ሽልማቱ ደግሞ ካሊብ ነው መሆን ያለበት። ሲሪየስ እውነት ሽልማቷ ካሊብ ነው መሆን ያለበት። ለምን? ካሊብን ስለምትወደው ስለምታፈቅረው። እንዴት ተደርጎ የሚለውን ደግሞ ቀላል ነው ምክንያቱም ኤደን አሁን ላይ ይወጣላቸዋል። ኤደን እና ካሊብ አናደው ምናምን፣ ምክንያቱም ቴናን ስለማያገኟት፣ አሁን ከዛ ከክላ ሲወጡ ቴና የለች። ምክንያቱም ቴና ታግታለች። ቴና አካቹ ይዟታል። ቴና አካቹ እየገረፋት ነው። ቲና አሁኑኑ ብሩን ካላመጣሽ ከደቂቃዎች በኋላ ያንቺ ምሞቻ ነው ብሏት ነበረ። ስለዚህ ያንንም ርጡ ተሎበል ፈጽም የተባለ ይመስል ማለት ነው እንግዲህ ይዟታል፣ እንቅ አድርጎ እናም እንግዲህ ሀክቶ ባሏ ገንዘቡን እስካልከፈለኝ ድረስ አለቃትም ብሎ በክርክር ላይ ይገኛል ማለት ነው። እንግዲህ ባሏ ማለት ካሊብ ነው። ካሊብ ደግሞ መቼም ምን የማይከፍልላት እና ትሁት እዛው ትበሰብሳለች ወይስ በአባባ ከፍሎ ያወጣታል ወይስ እንዴት ትሆን ይሆን የሚለውን ደግሞ በቀጣዩ ክፍል ይዤላችሁ የምመጣ ይሆናል። አሁኑ ይህን ይመስል ነበረ። ይህንን ቪዲዮን ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ቤተሰቦች እየ ደግሞ ላይክ ማድረጋችሁን አትርሱ። ለምታበረታቱኝ ኮሜንትም ለምትሰጡኝ ከልብ አመሰግናችኋለሁ። ሌሎቻችሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። እናየዋለን ማለት ነው። በያላችሁበት ሰላማችሁ ብዘት ይበልልኝ።